ተከታታዮች ሁላችሁም ላይክ እና ሸር ሰብስክራይብ እያደረጋችሁ ፅናት ድራማ ክፍል ዘጠና ስድስት ይዤላችሁ ከች ብያለሁ። ላይክ እና ሸር ማድረጋችሁን አትርሱ። እንግዲህ ክብሮም ሰንዬ ምን ላግዝሽ እያላት ነው። ምግብ እያቀረበችለት ነው። ምን ላግዝሽ እያላት ነው። እሷ ደግሞ ምግቧን ይዛ ከች እያለች ነው። እሱ ደግሞ ምንድን ነው እሷ ደግሞ ምንድን ነው የምታየው? ምግቡን ምግቡ ላይ አፍጥጠህ እኮ ነው። ምግቡ ገርሞኝ እኮ ነው አለ። ምኑ ነው የሚገርመህ አለችው? አይ የአንቺ አፈጣጠር። አሁን ሰውን እሱን የምናወራበት ጊዜ አሁን በል አሁን እህሉን ግፍ አናስቆጥረው፣ ምግቡን እንብላ እያለች ነው እሷ ደግሞ እያለችው ነው። እሱ ደግሞ እሷን ሳያይ ምግብ ምንድን ነው ምግቡን አትበላም ለምን ወደ እኔታ ያለ እያለችው ነው፣ ለክብሮ ማለት ነው ስኒ እና የክብረውን ፍቅር በጣም ነው ደስ የሚል። በነገራችን ላይ እውነቴን እኮ ነው እያላት ነው እሱ፣ ደግሞ እሷ ደግሞ ምንድነው ምግብ ላይ የምታፈጣው እያለችው ነው። ዝም ብለ ምግቡን ብለ እያለችው ነው ማለት ነው። ብቻ ለማንኛውም ደስ ይላሉ፣ ደስ ነው የሚሉት ጨዋታቸው ማለት ነው። አንድም ቀን እኮ በአንጂ ፍቅር ወድቃ አለው ብዬ አስቤም አያልሜም አላውቅም ነበር አላት። ክብሮ አላት። እሷ ደግሞ እና ትለዋለች። እና እያለች ነው ማለት ነው። እሱ ደግሞ እንግዲህ አይነካካኝም። ምን ማረጋገጫ አለሽ? እኔ ምግብ ምግብ ቀርቦ ስለ ፍቅር አልዘምርማ አለችው። ይህ ሁሉ እርቦኛን እንብላ ማለትሽ ነው አላት። እሷ ደግሞ አዎ፣ ምግቡን እንብላ። እሺ፣ ሙያሽ ይዘረዘርልሻን ምኑ ቀምሰሽው ታውቂ የለ እንዴ? አለችው። ይህን እንደሚሆናው አለ። እሷ ደግሞ አርፈ ብላ በቃ አለችው። እሱ ደግሞ እንግዲህ ያው ሊያጎርሳት ነው ማለት ነው። ይጣፍጣል ሰኒ ጅሽ ባረክ አለች። ራስ መወገስ አይፈቀድም እሺ አላት። ክብሮ ማለት ነው። እሷ ደግሞ አረ ባክህ ማን ነው ያለው አለችው። ከዛ እኔ ነኛ እያላት ነው እንግዲህ ሰው ራሱ ምግብ ሰርቶ ራሱ አስተያየት መስጠት የለበት ሜላ ሰው ነው እንጂ እያላት ነው። ቆንጆ ጣፍጥ ያለ ምግብ አለ ኮሰረት ብቻ ነው የቀረው አላት። አንተ ዋ እሺ አለችው። ክብሮ ያስቀኛል። በጌታ ላጉርስ እሺ እያላት ነው እንግዲህ እያጎረሰ የሴት ጉርሻ ትንሽ ናት ይባላል እያላት እያለ ነው ማለት ነው። እንግዲህ ደግሞ እዚህ ሌና ዬ ሌና የምታሳዝን ልጅ። ምን አለ ታስቀኛለች። ምንድን ነው እዚህ የተገተረሽ ክችን ውስጥ አለች ጽናት። ምንም ዝም ብዬ ነው አለች። ያን አንዳች ነገርማ እዚህ ዝም በስተ ገተረሽ አትቀሪም አለች ጽናት። እሷ ደግሞ አይ ዝም ብዬ ነው እያሰብኩ ነው አለች። እንዴት ሁለት እንዴት አንድ ሰው ሁለት ማንነት ይኖረዋን? ብዬ በጣም እኮ ገርሞኝ ነው ትላለች ሊና ማለት ነው። ጽናት ደግሞ ምን ነው ምን አየሽ? ምን ሆነሽ ነው? እያለች እየጠየቀቻት ጎኑ፣ ነጭ ጥቁር ከሆኑ ደግሞ ጥቁር እንጂ እያስመሰሉ መኖር ስለማልችል ነው አለቻት። እሷ ደግሞ እንዴ ምንድን ነው የምትይው? ማን ሊሆን ይችላል? እንዴት እንደዛ ልትይቻልሽ ሆ ልጅቷ እኮ ሁለት ማንነት ነው ያላት፣ ኪራ ሲኖር ሌላ፣ ኪራ ሳይኖር ሌላ አለቻት ሊና ማለት ነው። እሷ ደግሞ ጽናት ደግሞ ጎሽ አንቺም እንደኔ ታዝበሻታል ማለት ነው አለች ሊና ደግሞ እኔኮ ነገር በጣም ግራ የሚያገቡ ብዙ ነገሮች እያየውባት ነው ግን እኔ ነገር አላባብስም ብዬ ነው አለች ፅናት። ደግሞ አይ ይቅር ደግሞ በእኔ ምክንያት በኋላ ሌላ ችግር እንዲፈጠር አልፈልግም ትላለች ሊና። ጽናት ደግሞ ተናገሪ ምንም የሚፈጠር ችግር የለም እያለቻት ነው። ማታ ማታ ለሌት ተነስታ ትወጣለች። ከዛ ደግሞ የተወሰነ ደቂቃ ቆይታ ትመጣለች። አንቺ ደግሞ የምታደርጊውን እየተደበቀ የታያለች፣ ሻሁን ስትወስድም ታይሻለች እያለቻት ነው የነገረቻት ነው ለጽናት ማለት ነው። አልገባኝም። እኔ እንዴት ነው የምትከታተለኝ? አለች ጽናት። አላቅም፣ ብቻ የምታደርጊውን ነገር ሁሉ በጣቃ ተደብቃ ታያለች። እንደውም ባለፈው ሻወር ስትወስች ተደብቃ ስታያሽ ነበር አለቻት። ምን ጭራ ሻወር ቤት ድጋሚ፣ ይሄ ነገር ሲፈጠር ዝም ብያ ላይም? አለች ምኑን? አለች ደግሞ ምኑን? አለቻት ሊና ማለት ነው። ከዚህ በፊት ቤቲ እንደዚሁ ፎቶ አንስታ ሚዲያ ላይ ልለቅ ነበር ፎቶን ማፊያናት እንዴ አለች አለቻት። ማለት ነው ሌና ከእሷ እችኛዋ ደግሞ ጽናት ደግሞ ከአሁን በኋላ ግን እኔ ከእሷ በላይ ተንኮለኛ እንደሆንኩኝ ማሳየት ፈልጋለሁ አለች ጽናት። በጣም ተናድዳለች። በነገራችን ላይ በቤቲ ማለት ነው። ሌና ደግሞ ይህን ነገር አታውቅም እና ምንድን ነው ምን አድርጋሽ ነው እያለች ትጠይቃታለች ማለት ነው ጽናት ደግሞ ያ ሚል ያደረገቻትን ነገር ትናገራለች ማለት ነው። ከዛ አደባባይ ላይ ገላሽን አደባባይ ላይ ገላሽን እሸጥልሻለሁ ማለት ምን ያክል ቅስም እንደሚሰብር አሳያት አለው ትላለች፣ ጽናት ማለት ነው። ከዛ ሌና ደግሞ እሺ እሺ ምን ልታደርጊ ነው? አለቻት። እሷ ደግሞ ያው ምን እንደምታደርግ ያው የእኔን ስም ማታነሽ ከሆነ እተባበርሻለሁ። በዚህ ሰዓት እሷ ሳትሆን አንቺ ነሽ፣ አንቺ ብቻ ነሽ አለች። ምንም ነገር አታስቢ፣ በእኔና በአንቺ መሀል ብቻ ይቀራል፣ በኔና በአንቺ መሀል ብቻ ይቀራል። ምንም ነገር አታስቢ፣ እኔ ለማንም ነ አልናገርም እያለች ነው ጽናት። ሌና ደግሞ እሺ አልተናገርሽማ፣ ከአንቺ ጎን እሆናለሁ አለች። ጽናት ደግሞ ያው እንግዲህ አሁን ልናረገው ነው አልሽ? ሊና አዎ፣ ቤት እኮ ማንም የለም። ከዚህ የተሻለ አጋጣሚ ደግሞ አናገኝም ማለች ጽናት። እሺ ብላ እሺ በቃ ብላ ሌና ተስማማይ ማለት ነው። ጽናት ደግሞ ምን እያደረግኩኝ እንደሆነ ምን እያደረግሽ ነው እያለች ነው፣ እራሷን እየጠየቀች ነው። ቤትዬ ትላለች ደግሞ ሌና። ቤቲ! አቤት፣ አቤት፣ አቤት። ምን ነው ብቻሽን ተቀመጥሽ? ታዳኒ ምን ላድርግ፣ ሁላችሁም ከእኔ ጋር መጫወት አትፈልጉ አለች ቤትዬ። ያው ሊና ደግሞ እንግዲህ ያው ቻርስ ህጅና ታጠቢና ፎቶ ያው ለማንሳት ነው ለተንኮል ነው እንግዲህ። ቤቲ ደግሞ ያው ማንም እንደዚህ ያለች ጥላታ ላይ ሌና ሁላችሁም ናችኋ እኔን የሚፈልግ የለም እኔ እኮ የሚያጫውተኝ የለም እያለች ጨልላለች ቤት ማለት ነው ሌና ደግሞ ማነው እንደዚህ ያለ ሸረኛ እንደዚህ ያላልንም በተነሽ እና ሻወር ውሰጅ ዛሬ አልሞቀሽም እንዴ አየሩ እኮ በጣም ይሞቃል አይ አይ እኔ ብዙም አልሞቀኝም እና ቀዝቀዝ ለምን ቀዝቀዝ እንድት ሻወር አትወስጅም? አይ እኔ አልፈልግም፣ ብዙም አልሞቀኝም እኔ ሻውር መውሰድ አልፈልግም እያለች ነው። ያው እቺ ደግሞ ሌላ ደግሞ ያው እንግዲህ የጽናትን ተልዕኮ ለመፈጸም ሻወር ወሰድ እያለቻት ነች። እኛዋ ደግሞ አልበረደኝም እያለች ነው። ቤትዬ ደግሞ ማለት ነው ቤት ሊና ደግሞ ታጠቢ ተነሽና፣ እንዳጫወትሽ እንዳጫውትሽ ያለበለዛ አላጫውትሽም ስትላት አይ ካጫወትሽኝማ ተነስቼ ታጠባለው ትላለች። ሊና ደግሞ እሺ ተነሽ ታጠቢ አጫውትሻለሁ። ይበርደኛል እና እኔማ እኮ ታጥበሽ ሲጨርሽ ከኔ ጋር እንድንጫወት ብዬ ነበር። እንዴ ጨዋታ እውነትሽን ነው አለች። አዎ የምሰራው ስራ ስለሌለኝ በደንብ አጫውትሻለሁ። እሺ በቃ አሁን ሂጂ አሁን ታጠባለሁ አለች እሺ በቃ ጎበስ ሂጂ ታጠቢ ያለች አት ሊና ማለት ነው ያው ቤቲ ደግሞ እንግዲህ ልትታጠብ ገብታል ወይ ያ ቤቲ ቆይኔ ምን እያረኩ ነው አለች ሊና ለመወደድ ብዬ ሰው ገላ ልሽጣለሁ አይ ለነገሩ ምን አገባኝ እንኳን የሰው ገላ የራሴን ገላ እየሸጥኩ አይደል እንዴ ለምን በእናታቸው ተከላይሉም ጥላለች ኡፍ ትላለች እንዲ ነች እና እኔ ሊና እንጠላለች። ፀጉሯን ተበጃጃለች ማለት ነው ሊና ምናልባት ያደረግነው ነገር ልክ ላይሆን ይችላል፣ ግን ደግሞ እች ደግሞ ያ ለአንዳሽ ነገር ተከትላኝ ሻወር ቤት አልመጣችም እያለች ጽናት ምን አይነት ሰው ሆንሽ ነው እያለች ነው ደግሞ ጽ ለምን እንደዚህ አይነት ሰው ሆንሽ? ለምን እንደዚህ ያደረግሽ? ትዕግስተኛ ኮ ነበርሽ፣ እያለች ነው መጣሽ ደግሞ እያለች ሊና ገባች እኮ የት ሻወር ቤት ነው እኔ ም ስልኩን ደህና ቦታ አስቀምጫለሁ። እኔ ግን በጣም ፈርቻለሁ፣ ትራት አለች ሴት ልጅ። እንደዚህ ማድረጋችን ክፋት ነው አለች ሌና። ማንም እኮ ከሰው ላይ ክፉና ጨካኝ መሆን አይፈልግም። ይሄውልሽ፣ ትራት አለች ጽናት። እኔ ክፉና መጥፎ መሆን አልፈለግኩም፣ እና ያው ግን እንጂ በጣም ያስጨንቃል። ምንም ካላረገች እኮ ምንም አናደርግም፣ ግን ደግሞ እንደባለፈ ጅል ጨዋታ ዋና ከጀመረች አሳያታለሁ። እንደው ግን አደራሽን ለሰኒም ለምሩም እንዳትነግሪያቸው። እንዴ ለምንድ ነው ምነግራቸው? አለች ሌና፣ የሰራ ነው ነገር እኮ እንደ ጀብድ የሚወራ ሳይሆን አንገት የሚያስደፋ ነው አለች። አይ ምንም ነገር ትነጋገራላችሁ ብዬ አስቤ ነው። አይ፣ በፍጹም። ይሄ ነገር ይሄ ነገር የዘላለም ሚስጥሬ ሚስጥሬ ነው ከኔ ጋር አብሮኝ የሚቀበር ነው ትላለች ሊና። ደግሞ እሺ በቃ እጄ ላይ ያጨርሰ እንደው አለች ቤቲ። እንዲህ እንታደርግ ያስገድድሽኝ አንቺ ነሽ ትላለች ጽናት ደግሞ ያው እንግዲህ። ሊና ደግሞ ወሬዋን እያቀጣጠረች ነው ማለት ነው። አሁን ደግሞ ዋው ዋው ዛሬ እንትልት ነው እያሉ ነው። ሰናይትና ክብሮም ደግሞ ካርታ እየተጫወቱ ነው። ያው ፍቅራቸው ጨምሯ ማለት ነው። ፍቅራቸው በጣም ነው ደስ የሚለው። ሞቅ ሞቅ እያደረጉት ነው ፍቅራቸው። እንግዲህ ይህ ሳሸነፍኩት ለዋለች እንግዲህ ፍቅራቸው ጨማምሯ ማለት ነው። በራሷ የምትተማመን ሰው ነች እህቴ ሰውቃ ቸኮልኩኝ። ለምን? እኔ ግን ፈርቻለሁ። እስኪ እህቴ ስታይ ምን እንደምትል ይመስለኛል። እኔ እንጃ፣ አንቺ ምን ይመስልሻል? እህቴን እስከ መጨረሻውን ማጣት ይመስለኛል። ለምን እንደዛ ተሰማሽ? መሰማት ሳይሆን እንደዛ ነው የሚሆነው። ትለዋለች ማለት የእህቴን እህቴን እኮ በፍቅር ተጎድታለች። ስለዚህ እኔንም ልትቀበላት አትችልም። ምንም ቢሆን ምንም ቢሆን እንቀበላታለን። ለእህትሽ ደግሞ እውነተኛ ፍቅር እንዳለ እናሳያታለን። አይዞሽ እያላት ነው። ለማንኛውም ሰናየትና ክብሮን ፍቅራቸው በጣም ጨምሯን። በጣም ደስ ይላል። ለማንኛውም ሁላችሁም አብራችሁኝ ስለነበራችሁ ሁላችሁም ላይክና ሸር ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁ የማከብራችሁ ሁላችሁን ከልብ አመሰግናለሁ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። ለሁላችንም ፍቅርን፣ አንድነትን፣ ሰላምን ያድልን። በስደት ያለ ነው ሁላችንም ለሀገራችን ምድር ያብቃን። ሁላችሁንም አመሰግናለሁ። ታዲያ ሁላችሁም ላይክና ሸር ሰብስክራይብ በማድረግ አበረታቱኝ። እሺ የመወዳችሁ ቤተሰቦችዬ ሁላችሁንም አመሰግናለሁ። ሁላችሁም ላይክ፣ ሸር ሰብስክራይብ አድርጎ አይከፈልበትም። ላይክ፣ ሸር አድርጉ እና ስለነበረን ቆይታ በጣም ነው የማመሰግነው። አመሰግናለሁ ስለነበረን ቆይታ ባይ ባይ ሁላችሁም ባይ ብያለሁ። አመሰግናለሁ።